ሰላምና ጤና ይስጥልን ውድ አምዛራ ሚዲያ ቤተሰቦች ለአሁኑ የተመራረጡ መረጃዎችን ይዘን መተናል። በቅድሚያ ማበይት ነጥቦቹን ላስቀድም። በአማራ ክልል የፖሊስ አዛዡን ጨምሮ በርካታ ቁጥር ያላቸው የመንግስት የጸጥታ ኃይሎች መገደላቸው ተመላክቷል። ቀዳሚው ጉዳያችን ነው። በአማራ ክልል በመከላከያ ሰራዊቱና በፋኖ ኃይሎች የሚካሄደው ውጊያ ተጠናክሮ መቀጠሉን የክልሉ ነዋሪዎች ለአምዛራ ሚዲያ በላኩት መረጃ አስታውቀዋል። በዝርዝር የምንመለከተው ጉዳያችን ነው። ከፍርድ በፊት በሕክምና እጦት እንድንሞት እየተሰራ ነው ሲሉ አቶ ክርስቲያን ታደለ ተናግረዋል። ዝርዝር ጉዳዩን አካተናል፣ ታደምጣላችሁ። የመከላከያ ሰራዊቱን የከዱ ሶስት የኮማንዶ አባላት የፋኖ ኃይሎችን መቀላቀላቸው ተመላክቷል፣ እናስቃኛችኋለን። የቤኒሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ ትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ውሳኔ ላይ መድረሱን አስታወቅም። እኒህንና ሌሎች ጉዳዮችን አካተናል። አሁን ወደ ዝርዝር ዘገባው እናመራለን። አብራችሁን ቆዩ። በአማራ ክልል የፖሊስ አዛዡን ጨምሮ በርካታ ቁጥር ያላቸው የመንግስት የጸጥታ ኃይሎች ተገድለዋል ተባለም። በክልሉ በተለይ ምስት ወረዳ የወረዳውን ፖሊስ አዛዥ ኢንስፔክተር ሊያውን ጨምሮ ቁጥራቸው በውል ያልታወቁ የጸጥታ ኃይሎች ከፋኖ ኃይሎች በተወሰደ እርምጃ መገደላቸውን የወረዳው ነዋሪዎች ለአምዛራ ሚዲያ በላኩት መረጃ አስታውቀዋል። እንደ ነዋሪዎቹ መረጃ ከሆነ በወረዳዋ በፋኖ ኃይሎችና በመንግስት የጸጥታ ኃይሎች መካከል የሚካሄደ ውጊያ አንድ ጋም ሌላ ጊዜ ቀዝቀዝ እያለ ቀጥሏል። በወረዳው ትናንት ማምሻውን በተፈጸመ የተኩስ ልውውጥ ታዲያ የወረዳው ፖሊስ አዛዥን ጨምሮ በቁጥር ደረጃ ያልተገለጸ በግምት በርካታ በሚል የተገለጹ የጸጥታ ሎ ኃይሎች ተገድለዋል ብለዋል። ማኞቹም በአይናችን አይተናል ብለው መረጃውን እየላኩልን ነዋሪዎች ከሞቱትም በተጨማሪ በቁጥር ደረጃ ማረጋገጥ ያልተቻለ ከፍተኛ ጉዳት ደርሷል ብለውናል። በአማራ ክልል በመከላከያ ሰራዊቱና በፋኖ ኃይሎች መካከል የሚካሄደው ውጊያ ተጠናክሮ መቀጠሉን የክልሉ ነዋሪዎች ለአምዛራ ሚዲያ በላኩት መረጃ አስታወቁ። በክልሉ በተለይ ጎንደር ቀጠና የሚካሄደው ውጊያ ተጠናክሮ የቀጠለ ሲሆን በውጊያውም ከፍተኛ ግምት የሚሰጠው ሰብአዊ ጉዳት መድረሱን ነዋሪዎቹ አክለዋል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ልዩ ስፍራው ሽመለ ጋራ የተባለ ስፍራ ላይ በመሸገው የመከላከያ ሰራዊቱ ላይ የፋኖ ኃይሎች የከበባ ጥቃት ከፍተው ከፍተኛ ጉዳት አድርሰውበታል ተብሏል። የፋኖ ኃይሎች ከጥዋቱ 11 ሰዓት ከ30 ደቂቃ ጀምሮ ወደ ሽመለ ጋራ ዘልቀው በመግባት በከፈቱት ጥቃትም መጠኑ በውል ያልተገለጸ ጉዳት መድረሱን ወታደራዊ ምንጮች ለአምዛራ ሚዲያ በላኩት መረጃ አስታውቀዋል። ምንጮች እንደሚሉት ጥቃቱ የተከፈተው ድንገት ሲሆን የፌዴራል መንግስቱ ጥምር የጸጥታ ኃይል የመልስ ምት ለመስጠት አልቻለም። የፋኖ ኃይሎች እጅግ ፈጣን የሚባል ወታደራዊ ኦፕሬሽን ሰርተውብን ተመልሰዋል ብለዋል። ምንጩም ከፋኖ ኃይሎች ፈጣን ጥቃት የተነሳ ምሽጋቸውን ለመልቀቅ የተገደዱ የጥምር ጦር አባላት የነበሩበትን ምሽግና ከተማዋን ለመልቀቅ መገደዳቸውን ማክለዋል። የፋኖ ኃይሎች አካሂደውታል በተባለው በዚሁ ፈጣን ወታደራዊ ኦፕሬሽን ታዲያ ሁለት የፋኖ ብርጌዶች ድጋፍ ሰጪ ኃይል እንዳይኖር በር በመዝጋት ከተማውን ሙሉ በሙሉ ተቆጣጥረው መዋላቸውን ነው የተመላከተውም። ከፍርድ በፊት በሕክምና እጦት እንድንሞት እየተሰራ ነው ሲሉ የተከበሩ አቶ ክርስቲያን ታደለ ተናገሩ። በግፍ ታስረው ከሚገኙ የአማራ የፖለቲካ እስረኞች መካከል አንዱ አቶ ክርስቲያን ታደለ ባስተላለፉት መልእክታቸው ተው፣ ይህ ጊዜ ያልፋል፣ ለትውልድ ቂም አታውርሱ፣ የእስካሁኑ ይበቃል ሲሉ ተደምጠዋል። አቶ ክርስቲያን ታደለ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 ቀን 2018 ዓ ም በነበረው ችሎት የቂሊንጦ ማረሚያ ቤት ኃላፊዎችን በተመለከተ መሪር አቤቱታቸውን አቅርበዋል። ባቀረቡት መሪር አቤቱታቸውም ኢንስፔክተር ድሪባ ለሶስት ጊዜ ያህል ደም እየፈሰሰኝ ነው፣ አስቸኳይ ሕክምና ያስፈልገኛል ብዬ በጠየቅኩት ጊዜ ሕክምና እንዳልሄድ ከልክለውኛል ብለዋል። ከፍርድ በፊት ሆን ተብሎ ስልታዊ በሆነ መንገድ በሕክምና እጦት በሕመም እንድሞት እየተሰራ ነው ያሉት ክርስቲያን ታደለ ኦፕሬሽን ተሰርቻለሁ፣ አሁንም ደም እየፈሰሰኝ ነው፣ ይህ ችግር በአስተያየት ብቻ ሊታለፍ የሚችል አይደለም፣ የሕይወት ጉዳይ ነው በሚል ተማጽነዋል። መልስ ሊሰጡ የመጡትን አቶ ኤፍሬምን የተባሉትን ግለሰብም አላውቃቸውም፣ ጉዳዩንም አላጣሩም፣ በመሆኑም ሕክምና የከለከሉኝ ድሪባ መጥተው

ሊጠየቁልኝ ይገባል የሚል መከራከሪያ አቅርበዋል። የተፈጸመብኝ የሰብአዊ መብት ጥሰትና ሕይወቴን አደጋ ላይ የሚጥል ወንጀል በመሆኑ ጉዳዩ ከሕግ አንጻርም ታይቶ መፍትሄ ሊሰጠኝ ይገባል ብለዋል። ክርስቲያን ታደለም ፍተሻው ማንነት ተኮር ስድብ አለበት፣ እኔ ካጠፋሁ ጠይቁኝ እንጂ አማራ ለምን ይሰደባል? ያሉት ክርስቲያን ታደለ ክቡር ዳኞች አሁንም በሕይወት ላታገኙኝ ትችላላችሁ፣ በኋላ እንዳትጸጸቱ መፍትሄ ስጡኝ የሚል ተማጽኖ ነው ማሰማታቸውም ተመላክቷል። በተለይም ዞን አራትና ዞን አምስት ለምንገኝ የሽብር ተከሳሾች በእኛና በቤተሰቦቻችን ላይ የተለየ ፍተሻ የሚያደርግ ሽፍት መድበዋል። በቂ ብርሃን የማያስገባ በርና መስኮት በተገጠመለት ከሽንት ቤት ጎን በተሰራ ክፍል ነው የታሰርነው በሚል የሚገኙበት ሁኔታ አንክረዋል። መከላከያ ሰራዊቱን የከዱ ሶስት የኮማንዶ አባላት የፋኑ ኃይሎችን ተቀላቅለዋል ተባለ። በኢፌድሪ መከላከያ ሰራዊት ውስጥ የኮብላይ ሰራዊቱ አባላት ቁጥር ከጊዜ ወደ ጊዜ እያደገ መምጣቱን በተለያዩ ጊዜያት የሚወጡ ሪፖርቶች ያመላክታሉ። ትናንት ማምሻውን ብቻ ኮማንዶ 50 አለቃ ግርማ ማንደፍሮ፣ ኮማንዶ 10 አለቃ ንብረቱ፣ ኮማንዶ ታደሰ ደምስ የተባሉ የሰራዊቱ አባላት ከነሙሉ ትጥቃቸው የፋኑ ኃይሎችን ተቀላቅለዋል ተብሏል። ኮብላይ የኮማንዶ አባላቱ በፌዴራል መንግስቱ የጸጥታ ኃይሎች ይፈጸማል ያሉትን ግፍና በደል በዝርዝር የተናገሩ ሲሆን ለ21ኛው መቶ ክፍለ ዘመን የሰው ልጅ ሞራል የማይመቹና የማይታሰቡ በደሎች በአማራ ሕዝብ ላይ እየተፈጸሙ እንደሚገኙም አብራርተዋል። ድርጊቱም ከህዝባቸው ጎን ተሰልፈው ተፈጥሯዊ የሆነውን የነፃነትና የመብት ትግል ለመታገል እንዳስገደዳቸው፣ አስቀድመው ልባቸው የከዳ የስራዊቱ አባላትም በጠቅላላ ምቹ ጊዜ እየጠበቁ ናቸው ብለዋል። በተለይም በመከላከያ ስራዊት ውስጥ የሚገኙ የአማራ ብሔር ተወላጆች ልባቸው ጦራቸውን ከከዳው እንደቆየ ተናግረዋል። ምቹ ጊዜና አጋጣሚ ካገኙም የሚከዱ የስራዊቱ አባላት ቁጥር የትየለሌ ይሆኗል ብለዋልም። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ ትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ውሳኔ ላይ መድረሱን አስታወቀ። ጊዜያዊ የተባለው ይህ አስተራር በዚህ ዓመት በቅድመ መደበኛ ወይም ኬጅና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየአመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ አስታውቋል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው የቤንሻንጉል ጉሙዝ ክልል በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ201 አንድ ዓመተ ምህረት መሆኑ የሚታወስ ነው። የመማር ማስተማሪያ ቋንቋ ሆነ ከሚያገለግሉት አፍ መፍቻዎች መካከል ቤንሻንጉልኛ፣ ጉምዝኛ፣ ሽናሽኛ ና ማኦኛ ይገኙበታል። ኮሞኛ ጓምኛ ኦሮሞኛ ና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል የሚጠቀሱ ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና ሳይንስ ትምህርት አይነቶች በእነዚህ ቋንቋዎች የሚማሩ ሲሆን ሰባተኛ ክፍል ላይ የመማረ ማስተማሪያ ቋንቋው እንግሊዘኛ ይሆናል ተብሏል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤው ታዲያ ከዘንድሮ የ2018 ዓ ም የትምህርት ዘመን አንስቶ የይህ አሰራር መቀየሩን አስታውቋል። የቢሮ ኃላፊው ዶክተር ተመ መስገን እንዲስ ሲሳ ውሳኔው የመተላለፉን ለቢቢሲ አማርኛ አረጋግጠው ተናግረዋል ተብሏል። በቢሮ ኃላፊ የተጻፈው ደብዳቤ እንደሚያስረዳው ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረውም የቤኒሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 ቀን 2018 ዓ.ም ያሳለፈውን ውሳኔው ተከትሎ ነው። ከሁለት ሳምንት በፊት መስከረም 21 ቀን ለክልሉ ትምህርት ቢሮ የደረሰው የካቢኔው ውሳኔ የተመሰረተው በ2017 ዓ.ም ተመረተ በተደረገ ጥናት ላይ እንደሆነም ተመላክቷል። ደብዳቤው የአፍ መፍቻ ቋንቋዎቹ በመማሪያ ማስተማሪያ ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልተቻለም ይገልጣል። ይህ የሆነው ከሚያስፈልገው የመምህራን ቁጥርና ብቃት ከግብአትና ከሌሎች ችግሮች ጋር በተያያዘ እንደሆነም ተመላክቷል። የትምህርት ቢሮ ኃላፊ ዶክተር ተመስገን መምህራን በቂ አይደሉም እንዳውም የሉ ማለት ይቻላል ያሉት ላይም ያቅም አነሳለ ሲሉ ተደምጠዋል። ህጻናት በራሳቸው የአፍ መፍቻ ቋንቋ በሚማሩበት ጊዜ አካባቢውን በአግባቡ ይረዳሉ፣ የትምህርት ይዘቱንም ይረዳሉ ተብሎ ይታሰባል ያሉት ዶክተር ተመስገን ይህም ሊሆን የሚችለው ግን ሊያስተምር የሚ የሚችልም በራሱ ብቁ የሆነ መምህር ሲኖር ነው ሲሉ ተደምጠዋል። ክቡራን የአምዛራ ሚዲያ ቤተሰቦች ለአሁን የተመራረጡ መረጃዎች በዚሁ ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉ እናመሰግናለን። ጤና ይስጥልን